የሶፍመር ዋሻ በጀግኖች የኢትዮጵያ አንሴስተርስ ተፈጥሮን ቤዝ አድርጎ በከፍተኛ ድካም የተሰራ ስራ ነው ነገር ግን ኢትዮጵያውያን ያንን ቦታ ለማራከስ ካላቸው አቋም ውሃ የፈጠረው ዋሻ ብለው ትተውት ነበር ውሃ አልፈጠረውም ታሪኩን እንደሚያመለክተው ሶፍመር ከነበራቸው ህዝብ ጋር ውሃ ገድበው ዳይቨርት አድርገው የሰሩት። የሚያገናኘው ቦታም አስደማሚ ነው። ማጣራት ይፈልጋል እንጂ እስከ ሶማሊያ ጫፍ እስከ ፖርት የሚሄድ ነው። ዋሻው እዛ የሚቀር አደለም። በእሱ በኢታሊ ወረራ ጊዜ በዛኛው ጫፍ ያለው በከፍተኛ ደረጃ ዳሜጅ ደርሶበታል ይባላል። ከሶፍ ኡመር አካባቢዎች በርካታ ባሌ ውስጥ ዋሻዎቹ ይታያሉ። ግን ስንሰማ የከረም ነው ውሃ የፈጠረው ዋሻ የሚል ውሃ አዳራሽ አይፈጥርም አዳራሽ አለው ቦታው መስገጃ ቦታ አለው ቦታው ይሄ ባሌ ዋሻ ስራ በሰሜንም አለ የሚያሳዝነው ነገር የተከበረው ምክር ቤት የኢትዮጵያ ህዝብ እንዲገነዘብ የምፈልገው የኢትዮጵያ ሳይሆን የዓለም ስልጣኔ ጅማሮ ዲንጋይ ነው ማረጃው ዲንጋይ ነው ማረሻው ዲንጋይ ነው መግደያው ድንጋይ ነው። ሰው የሚያውቀው ድንጋይ ነው። ልክ እንደዛ ኮምፒውተር ነው የሚባለው። የሰው እውቀቱ ድንጋይ ነው። ሰው ከድንጋይ ጋር ነው ብዙ ነገር እየተጫወተ የሰራው የፈጠረው። አንዳንዶች ያን የድንጋይ ስራ አድንቀው አክብረው ለዓለም ነግረው ፒራሚድ ብለው መከበሪያቸው ሲሆን፣ እኛ አንዱ የአንዱን ሲያራክስ መጥፊያችን ሆነ። እኔ እንደ መነሻ የምወስደው የሶፍ ኡመርን ዋሻ ባይኔ ሳየው ተፈጥሮ አስተዋጽኦ ቢኖረውም የሰው እጅ እንዳለበት ገብቶኝ ነበር ብዙዎችን ጠይቄያቸዋለሁ አረጋግጬማለሁ በራሴ